አለባበሷ እስከ ሶስት ወር ድረስ ሊያሳስራት እንደሚችል ተገልጿል። እንግዲህ ከሰሞኑ አና ያጋር የነበረችት ቲክቶክ ክሬቲቭ አዋርድ ላይ ማለት ነው። እንደዚህ ሰውነታችሁ ደረታችሁ ይገልጣችሁ ይቆጣችሁ የምትጨጃል አቴ ይውጣ። ኢትዮጵያን በጠቅላላ ለልጆች የምታስብ ከሆነ ለትውልድ የምታስብ ከሆነ ልብስን ገላን አራቁቶ መሄድ ኃጢአት ነው የተከለከለ። ሃይማኖቴንና ብሔሬን ነገር አልፈልም። በጣም ይቅርታ ነው የምንጠይቀው። ሌሎቻችሁ እግዚአብሔር ይባርካችሁ፣ መብርሃን ትቆምላችሁ፣ እንደ የእምነታችሁ እግዚአብሔር። ወደ ኢቫን ስድስት 666 ናት ብለው እዚህ ጋር ራሱ ኮመንት ላይ እየጻፉ ነው ያሉት። እና ለእነሱ ጥያቄ መልስ እንዳይሆን ለምንድን ነው ስፔሲፊካሊ ሃይማኖትሽን ለምን አትናገር? ሆን ብላ ነው ሰ ፐርፐስሊ ነው ይህን ነገር የምታደረገው። አቴንሽን ሲከርም ነች የምታደረገውንም ታውቀዋለች። በጣም የሚገርም ጊዜ ላይ ነው የደረሰው። ተመልከቱ እንግዲህ፣ ከነዚህ ጋር ነው አንድ ላይ ምን ኖሮ እንደዚህ አይነት ጋዶት ሰዎችን በአጭሩ ማንቃወም ከሆነ ነው። 3 ሚሊዮን ብር፣ 3 ሚሊዮን ብር፣ አዎ 3 ሚሊዮን። ምን ያረክ ነው? ምን ያረክ ነው? እና አንቺ ምን ምን አስበሽ ነው መጀመሪያ እንዲለብሰሽ ማለት፣ ወግና ባህሉን የጠበቀ ጥበብ በሚሰራባት ሀገር ኢትዮጵያ ሶስት ሚሊዮን ነው ማለት። ሰላም ሰላም፣ ጠና ስጠልኝ ቡድና የተከበራችሁ የንቅሆን ሚዲያዎች ሰዎች እንደምን አላችሁ፣ እንደምስቀያችሁ፣ እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። የዘዳችሁ ቡድን ሰዎቻችን ሰሞኑ እንግዲህ እጅግ አነጋጋሪ ሆና የነበረችው ኢትዮጵያዊ ቲክተከር የሰራችው ስራ እጅግ መላው ኢትዮጵያን ያስቆጣ ትልቅ ቅሬታ ያስነሳ ጉዳይ እንደሆነ ሁላችንም እናውቃለን ሰምተናል። ስለ ልጅቱም ግን መረጃዎች እየወጡ ይገኛሉ። ሃይማኖቷንም አልናገርም ብላ ምላሽ እንደሰጠች ይታውቃል። እና እና በእርሷ ስድስት መቶ ሺህ ተከታዮች ይዛ ወደ ጥልቁ እያመራች እንደሆነ መረጃዎች ደርሶናል። ባካችሁ ኢትዮጵያውያን ተጠንቀቁ። ምን አይነት ጊዜ ላይ እንደደረስ ነው እያየን የምንገኘው። ስራዬ ብለው እንግዲህ ተደራጅተው ተከፍሏቸው ታዋቂ የሆኑ ቲክቶከሮች የኢትዮጵያን ህዝብ ይዘው ወደ ጥልቁ ጋንም ሊገቡ እንደሆነ እየሰሩ የሚወጡ መረጃዎች ይገኛሉና በአሁኑ ሰዓት ባካቸው ንቁ። ማለት ወዳለው እነሱ በግል ስልጣኔ ነው እያሉ ጀምሯል ስራቸውን ማለት ነው። ሌላኛው መምህራቸው መምህር ዶክተር ዘበነ ለማያስለቀሰው ማስገምጣቸው ይሆናል። ነገር ግን የልጅቱ ጉዳይ እንደ ቀልድ እንዳታዩ ሶስት ሚሊየን ልብስ የተባለው ለመሰከስ ነው፣ ውሸት ነው። ዘጠኝ ዶላር ነው የተገዛው አማዞን ላይ ማየት ትችላላችሁ። የልብስን ጉዳይ 3 ሚሊዮን የተባለበት ትልቁ ምክንያት ትኩረት ለመሳብና በደንብ እርቃን ሆነን ለኢትዮጵያ ለማስተዋወቅ በደንብ እርቃን ልብስ ለመልበስ ለኢትዮጵያ ለማስተዋወቅ ስለተፈለገ ነው። ይሄ መረጃ እየተደረገበት ያለው ዋንኛው ትልቁ ሀሳብ 3 ሚሊዮን የተባለበት ይህ ነው። አሁን በቅድሚያ ግን ልጅቷ ተጠይቃ የመለሰችውን መልስ ሰምተን እንመለሳለን። ከምን አይነት ሰው ጋር እየኖረን እንደሆነ ለማሳየት በትንሹ እንሞክራለን። በዚህ ቪዲዮ ማለት ነው። መረጃውን በደንብ አድርጋችሁ ሼር ያደርጋችሁ። ጀምሩት ወደ ቪዲዮ ላይ ተከታተሉ። ከፖለቲካ እና ከብሔር ሃይማኖቴ ነሽ ነው አይ አለኝ። ግን ምን ነገር አለ ምናትናገር ታዲያ ይሄ አሁን እንደምታውቁት የኢቴስቶች የፔጋኒዝም አጀንዳ ነው። በሆነ እርኩሰት ውስጥ ሲያልፉ አንናገርም ሃይማኖታችንን ግን አለን ይላሉ። ግን ሪያሊቲው ሃይማኖቷ የለበሰችውን ልብስ ነው ሪፕሬዘንት የሚያደርገው፣ ጥፋትን፣ ክፋትን፣ እርኩሰትን፣ ዝሙትን ነው ሪፕሬዘንት የሚያደርገው ማለት ነው። እና በጣም ነው የሚያሳዝነው የሚያሳፍረው። እስኪ እንቀጥል። ማናገርበት ምክንያት ከአንድ ሃይማኖት ጋር አንድ አይነት እንዳሉኝ ነው። ለምሳሌ አሁን እኔ ኢቫን ድሪስ ነው ስሚ እና ድሪስ ብዙ ጊዜ ኮሜንት ላይ እያየሁት ነበር ሲከራከሩ፣ ና ድሪስ ሙስሊም ናት ይላሉ፣ የሌላ ሀገር ዜጋ ናት ኢቫን ከስሜ እነሱ ና ደግሞ የሌላ ሀገር ናት ይላሉ። ሁሉም ሰው የራሱን አስ ይሰጣል። ከዛ ደግሞ እንዳላረገው ያንን ሃይማኖት ወክዬ ሳይሆን አንደርሳን ያረኝ ነው። ያን ሃይማኖት እኔ አልወክልም፣ አንደርሳ ያገኝ ለምሳሌ እኔ ክርስቲያን ኦርቶዶክስ ነኝ ብለ ያ ደባብስ ኦርቶዶክስ አይወክልም። ይሄን ሰን እንደዚህ እንደዚህ ፕሮቴስታንት ነኝ ፕሮቴስታንት እንደዚህ እንደዚህ እንደዚህ እንደዚህ ብለ ከዛ ሃይማኖት ጋር ሙስሊም ነኝ ብለ እንደዚህ ያለ ፈንት ይጋገናኝታል ማለት ነው እኔ አያችሁ። ስለዚህ የሆነ የወገነችለት አካል አለ ማለት ነው። አዎ እንድትገላለጥ የሚፈቅድላት እንድትዘሙት እንድትጠጣ እንድትሰክር ህዝብ እንድታበላሽ ትውልድ እንድታበላሽ የሚፈቅድላት አካል አለ። እና እነዚህኞች ኦርቶዶክስ፣ እስልምና፣ ፕሮቴስታንት ደግሞ ይህንን አይፈቅዱም። ስለዚህ እነሱ መናገር አልፈልግም ካለች የማ አገልጋይ እንደሆነች ግልጽ ነው ማለት ነው። እና እያንዳንዱ እየተሰራ ያለው ነገር እየተደረገ ያለው ነገር ፐርፐዝሊ እንደሆነ ታዩታላችሁ በኋላ ላይ እና እግዚአብሔር እንግዲህ በንስሐ የምትመለሽበትን ጊዜ ያምጣልሽ አይነ ልቦናሽን ያብራልሽ ነው የምለው። ይቅርታ እዚህ ጋ ላቋረጦች ነው። ከስላገናኙ ሳይሆን ከነ ድክመትሽ ከነ ኃጢአትሽ አይደለ እግዚአብሔር የሚፈልግሽ። የምታመልኩ አምላክ ከነ ኃጢአትሽ ቢሆን ይወድሻል አይደለ። ለምንድነው ስፔሲፊካሊ ወይ ኦርቶዶክስ ነኝ ወይ ሙስሊም ነኝ ወይ ደግሞ ፕሮቴስታንት ነኝ ብለሽ መናገር ያልፈልግሽው ለምንድን ነው? ምክንያቱም ማንም ሰው ኃጢአተኛ ነው። ኃጢአተኛ ስለሆንኩ ምናምን ብለሽ ለመናገር አንቺ፣ ምክንያቱም ሌላ ነው ጥያቄ እየቀረበብሽ ያለው። ኢቫን ስድስት ስድስት ናት ብለው እዚህ ጋር ራሱ ኮመንት ላይ እየጻፉ ያሉት እና ለእነሱ ጥያቄ መልስ እንዳይሆን፣ ለምንድን ነው ስፔሲፊካሊ ሃይማኖትሽን ለምን አትናገር? በአንድ ፈጣሪ አምናለሁ፣ በእግዚአብሔር ። እሺ የትኛው ሃይማኖት አቋም ውስጥ ነሽ ያለሽው? እሱኛውን አልናገርም። የመጥ ጉዳይ አይደል፣ እንደነገርኩ ነው ከአንደኛው የሃይማኖት ጋኛ ናቶኪም፣ ወይም ደግሞ የዛን ሃይማኖት ስለማልወቅም ስፔሲፊክ እንደዚህ ነው የማንፌቢያ አልናገረም። ምናልባትም አሁን እያወራን ባለንበት ሰዓት እንዳሉት ደግሞ ስድስት ስድስት፣ ያ ማህበር ነው፣ ማህበር ነው፣ ማህበር ነው። ዞሮ ዞሮ እንደ ሃይማኖት ነው። ዩሲ የምታደረገውን ነገር ፐርፐዝሊ እንደምታደረገው ነው የምታውቁት። ምንድነው ስድስት እራሱ ስድስት ምንድነው ለምናሪ ምናምን ትላለች ማለት ነው። አውቃ እና ልጁ አልገባውም የተጫወተችበት እንደሆነ ማለት ነው። እና ሆን ብላ ነው ሷ ፐርፐዝሊ ነው ይህን ነገር የምታረገው። አቴንሽን ሲከርም ነች። የምታደረገውንም ታውቀዋለች። ከማን ወገን እንደወገነችም ታውቀዋለች ማለት ነው። እና በጣም የሚገርም ጊዜ ላይ ነው የደረስ ነው። ተመልከቱ እንግዲህ ከነዚህ ጋር ነው አንድ ላይ የምንኖረው። ስታ ብለው ብለው ባዶሮ አቁታቸውን ወጡ በጣም ነው ማዝ ነው። እንደዚህ አይነት ኮንፊደንስ ኮንፊደንስ ከተባለ ባናተ ይውጣ። ኢትዮጵያን በጠቅላላ ለልጆች የምታስብ ከሆነ ለትውልድ የምታስብ ከሆነ እንደዚህ አይነት ጋጥ ወጥ ሰዎችን በአጭሩ ማንቃወም ከሆነ ነገ ዋጋ ያስከፍለናል። እንደዚች አይነት እርቃኗን የወጣች ሴት ነገ በፓንትና በጡት ማሳሻ መውጣታቸው ስለማይቀር ዛሬ ላይ በአጭሩ እንቅጫቸው ላለሁ። ኢትዮ ቲክቶክ አዋርድ የምትባል ድርጅት እጅግ አሳፋሪ ድርጅት ነው። ቴሌቪዥን ላይ ሕጻናት እንደሚመለከቱት እያወቅ እንደዚህ አይነት ጋጥ ወጥ ሰዎችን በቴሌቪዥን ማቅረብ ልትከሰስ ልትቀጣ ይገባል። ወገን እንደ ሀገር ተዋርደናል። እንደ ሀገር ነው የተዋረድነው። እንደ አይነት ሸማ እንደ አይነት ሸማ እንደ አይነት ሸማ ወግና ባህሉን የጠበቀ ጥበብ በሚሰራባት ሀገር ኢትዮጵያ የሙሙ ጨገር የሚያሳይ ልብስ ተለብሶ ተመቶ ሦስት ሚሊዮን ነው ማለት ምን ማለት ነው? ሰክሰውብናል፣ ተንቀናል፣ ተደፍረናል። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። ጦሙን ምግብ እና አራት ሳይበራ የሚያድር ህዝብ አለባት ኢትዮጵያ በየጎዳናው ላይ በረሃብ ተጠማሮ በሚተኛባት ሀገር ኢትዮጵያ የሙሙጭ ሀገር የማይሸፍን ልብስ ሶስት ሚሊየን ብለው ይሰክሱብናል። እንደ ህዝብ እንደ ሀገር ተንቀናልም ተደፍረናልም ተዋርደናልም። እንደ አይነት ሸማ ባለበት ሀገር እንደ አይነት ሸማ ባለበት ሀገር ሸምነን አለምን ያለበስን ህዝቦች ሙሟዋና ዝልቃ የሶስት ሚሊዮን ብር ነው የለበስኩት ትላለች እንዴ! ለህግ መቅረብ አለባት። ህግ ካለ ለህግ መቅረብ አለባት። ኢትዮጵያውያን የእኛ የራሳችን ባህል ወግ ያለን ህዝቦች ነ በነገራችን ላይ እኔ የሚገባኝ እንደዛ ነው። የሆሊውድ ወይም ደግሞ የቦሊውድ አክተሮች ወይም ደግሞ አክተረሶች እንደዛ ስለለበሱ ያንን ዳይሬክት ኮፒ አድርጌ ኢትዮጵያ ውስጥ ተግብረው ካላቸው፣ ይሄ ማህበረሰብ አናትሽን ወይ አናትህን ሊነድለው ይችላል። ይህን እራሱ ማወቅ ያስፈልጋል ብዬ አስባለሁ። በእርግጥ ይህም አከራካሪ ጉዳይ ነው። ምንድን ነው የራቆት አለባበስ? ምን በሀገራችን አላረም ወደ ደቡብ ምናምናት ሄድም እንዴ ወገኖቻችን እኮ ከወገበታቸው ራቆታቸው ሄዳሉ። ሰው እነሱን ስለወክል ሊሉ ይችላሉ። ግን ከተሜው ምን ይላል ነው? ይሄ ሃይማኖተኛ የሆነ ህዝብ የጦትሽን ጫፍ እያሳየሽ ለብሰሽ ብትወጪ ምን ይላል ነው። ሁለተኛ እንደዚህ የለበሽው ለምንድን ነው? እንደዚህ የለበሽው ኖርማል ልብስ ብትለብሺ እይታ ውስጥ ምትገቢ ሴት ስላልሆንሽ ነው ማለት ነው። በነገራችን ላይ ብዙ ሴቶች አላስፈላጊ ነገሮቻችሁ ሆነው የሚያሳዩችሁ ኖርማል ልብስ ቢለብሱ እይታ ውስጥ መግባት ስለማይችሉ ነው ጫፉን ስለሆኑ ነው። በጣም ኦኬ እንደሰማችሁት ነው። በጣም ብዙ ሰዎች ሀሳብ እየሰጡበት ይገኛሉ። ይህን ጉዳይ እቺ ልጅ እንግዲህ በሀገራችን በኢትዮጵያ ውስጥ ሆድማዊነትን ለማለማመጥ ቆርጣ ተከፍሏት 3 ሚሊዮን ሳይሆን ልብሶ የተገዘው ሶስት ሚሊዮን ብር ተከፍሏት እርቃኗን ሆና ለኛ ለኢትዮጵያውያን ይህን ሰዶማዊነት ስነ ስርዓትን የጨለመውን የጥልቁን ሀሳብ የጥልቁን አጀንዳ እያራመደች ያለች ግለሰብ መሆኗን ሁላቸውም ጠንቃቸው እንድታውቁ ማለት እወዳለሁ። ቅድም ስትጠየቅ ምን አይነት ምላሽ እንደመለሰች በደንብ ሰምታችኋል ብዬ አስባለሁ። ይህን አለባበስ ከቅድስት ቤተክርስቲያን አንጻር ከኦርቶዶክስ አንጻር ቤተክርስቲያን ምን ትላለች፣ ምድነ ስነስርዓቷ የሚለውን ከመምህራኖቻችን አልሰማለን ነገር ግን ወደዛ ከመሄዳችን በፊት አንድ መረጃ ላስደምጣችሁና እንመለስ። እንደዚህ ያለ አለባበስ እንኳን የሚለብሱ ሴቶች በህግ አንጻር ምን አይነት ፍርድ ይፈርድባቸዋል የሚለውን መረጃ አስደምጫችሁ እንመለስ። አለባበሷ እስከ ሶስት ወር ድረስ ሊያሳሰራት እንደሚችልም ተገልጸዋል። እንግዲህ ከሰሞኑ አነጋገር ያጋር የነበረችው ቲክቶክ ክሬቲቭ አዋርድ ላይ ማለት ነው የለበሰችው ልብስ አነጋገር የነበረው ኢቫን እንድሪስ ማለት ነው እስከ ሶስት ወር ድረስ ሊያሳሰራት እንደሚችል እንግዲህ ጠበቃ ሰብለ ሰፋ ተናግራለች። እንግዲህ ጠበቃ ሰብለ ሰፋ እንደተናገረች ከሆነ የህዝብ ሞራሊቲ ያልጠበቁ አለባበሶች ማለት ነው እስከ ሶስት ወር ድረስ ሊያስቀጡ እንደሚችሉም ገልጻለች። መብቴ ነው የሚባል አለባበስ የለም። ማንኛውም ሰው የህዝብ ሞራሊቲ በሚቃረንበት ሰዓት ማለት ነው እስከ ሶስት ወር ድረስ የሚያስቀጣ ህግ አለ። ስለዚህ ጥንቃቄ ያስፈልጋል ስትልም ጠበቃውን ገልጻል ተናግራለች። እንደፈለኩ መልበስ መብቴ ነው ማለት እንችላለን። እንዲቆያችሁ ጠበቃ ሰብለ ስፋነኝ። እንግዲህ ከኋላ ያለው አለባበስ በጣም አነጋጋሪ ይሆናል። ከዚህ ጋር በተገናኘ እንግዲህ የተወሰኑ ሰዎች ማናችንም ራሳችንን በፈለግንበት መልኩ ልናልብስ እና በፈለግነው ዲዛይን ልብስ ልንገልጽ እንችላለን የሚሉ አሉ። በሌላ በኩል የህዝብ ሞራሊቲ የሚል አለ። ከዚህ ጋር በተገናኘ ማወቅ ያለባችሁ ሁሉም ሰው ራሱን በፈለገበት መልኩ የመግለጽ ፍሪደም ኤክስፕሬሽን ነጻነት አለው ነገር ግን የህዝብ ሞራል በሚቃረን መልኩ በተለይ ደግሞ አሁን በኢትዮጵያ ህዝብ ሞራልና እምነት በብዙሃኑ ሞራልና እምነት አንፃር በዚህ አይነት አለባበስ መገለጽ የግለሰብ ራስን የመግለጽ ነፃነት ተደርጎ የሚወሰድ አይደለም። ማንኛውም ሰው ያለው መብት የህዝብን ሞራሊቲ በሚቃረንበት ሰዓት እና ህዝቡ አፀያፊ ነውር ነው በሚለው መልኩ መልበስ ከሞራል ተቃራኒ ብቻ ሳይሆን በኢፍድሪ ወንጀል ህግ መሰረት እስከ ሶስት ወር ድረስ ሊያሳስር የሚችል መሆኑን መገንዘብ እና የእኛ መብት የማህበረሰቡን ሞራል ሲቃወም፣ ሲጻረር ሊገደብ እንደሚችል አውቆ ጥንቃቄ ማድረግ ይገባል። ለሚመጣው ትውልድም የምናሳያቸውን ነገሮች መጠንቀቅ አስፈላጊ ነው። አመሰግናለሁ። ይላችሁ ኦኬ፣ ጋሽ እንደሰማችሁ ነው። መረጃውን ከህግ አንጻር ራሱ ይቺ ግለሰብ ምን አይነት ውሳኔ እንደሚወሰንባት እንደሰማችሁ ነው። በዚህ አጋጣሚ ኦርቶዶክሳውያን ሆናችሁ እንደዚህ ወጣ ያለ አለባበስ የምትለብሱ በቅዱስ ቤተክርስቲያን አለባበስ ስነ ስርዓት አንጻር አይቻልም። ቤተክርስቲያን አትፈቅድም። ሀጽያት ነው። ከመምህራኖቻችን ሰምተን እንመለስም። እንደዚሁ ሰውነታችሁ ደረታችሁን ገልጣችሁ ቢፈወጣችሁ ነው የምትጫጫሉ ይሄ እኮ አምላክ ደም የከፈለበት አካል ነው ደረታችሁ ለምደ የምትገልጡ እግራችሁ ገልጣችሁ የምትሄዱ ለምንድን ነው ነውር አይደለም ነውር ነው መቅደስ እኮ ናችሁ እናንተ ለራሳችሁ በደም ክብር ሜካፕ የሚባል ሴቶች የሚጠይቁት አለ ምን ችግር አለው ሜካፕ ሜካፕ ማለት እንዳለን ታውቃለች በጣም የሚያስቀው የባከነ ክላሽ ማካካሻ ነው ሜካፕ ክላስ ከተባለ የሆነ ቀን ክላስ ሚስ ስለተደረገ ማካካስ ነው። ስለዚህ እናንተ ሚስ ውኛለሁ አንዳንድ የጎደሉ ክፍሎችን በኮስሞቲክስ ማሟላት አለብኝ ነው አይደል? እንደ ነውር አይደለም እ ነውር እኮ ነው። ስለዚህ ዋጋ ተከፍሎባችኋል። ነው ክርስቶስ በደም ያነጻችሁ ውድ ፍጥረቶች ናችሁ። እውነቴ ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ ሰው ቢጠላችሁ ባይሳካላችሁ ብትደህዩ ትምህርት ራሱ ውጤት ባይመጣላችሁ ባትቀጠሩ ዘመዶቻችሁ ቢጠላችሁ ጓደኛ ባይኖራችሁ ገንዘብ ባይኖራችሁ በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። ስለወደደን፣ ስለጠራን፣ ስላነጻን፣ ስለቀደሰን ወገኖቹም ስላደረገን፣ ባዕድ የነበሩን አውሬ የነበርነውን በጎቹ ስላረገን፣ ባዕድ የነበርነውን ልጆቹ ስላረገን የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ለራሳችን ክብር መስጠት ያለብን። አሁን ብቅ ቁስ አጣው ብለህ እንዴት ራስህን ታጥፋለህ? ሰው እኮ ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ከዝምድና በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በዚያ በሚቃጠል መሥዋዕት በዚያ በንጹሕ በግ በክርስቶስ ደም ነው። ልብስን ገላን አራቁቶ መሄድ ኃጢአት ነው። ይትክልክል ለምሳሌ የሴቶች ቀሚስ ብትሄዱ እስራኤል ብትሄዱ ሴቶቹን ብታያቸው ከባታቸው በላይ የሆነ ቀሚስ አያደርጉም። ባት ታውቃላችሁ አይደለም? መቼም አሁን የፈረንጅ ባህል ነው ከባት ወደ ላይ ቁምጣከል የመጣ እንጂ ከባት ወደ ላይ ቀሚስ አሁን በዘመናዊነት ከሆነ እስራኤሎች ውስጥ ዘመናዊ ናቸው። እኔ እንዲያውም አውሮፓ መጀመሪያ የሄድኩት ጊዜ ዛሬ 15 ዓመት፣ አንትወርፕ የምትባል ቤልጅየም ውስጥ ያለች ከተማ አለች። ኦልሞስት ጁ ሲቲ ናት ማለት ይቻላል። የአይሁዶች ከተማ ናት። በበጋ ነው የሄድኩት። ሴቶቹ በሙሉ አንድ አይነት በቃ ቀሚስ እኔ አገር ቤት እኛ አገር ቤት ገጠር የገባው ነበር የሚመስለኝ ሳያቸው። ሁለት ሺህ ዓመት በአውሮፓ ኖረው የቀሚስ ባህላቸውን የማይቀይሩት ከሃይማኖቱ የመነጨ ስለሆነ ነው። እየሰማቸው ነው ክርስቲያኖች የቤተ ክርስቲያን ባህል የአንድ ብሔረሰብ ባህል አድርጎ የመናገር ይሄ ተንኮል ነው። ተንኮል ነው። ተንኮል ነው። ነጭ መልበስ ለምሳሌ የአማራ የትግሬ ባህል አይደለም። አማራ ትግሬ ከቤተ ክርስቲያን ወስዶት ሊሆን ይችላል እንጂ ቤተ ክርስቲያን ከአማራ ከትግሬ አንድም ነገር አልወሰደችም። ልትወስድ ማትችል እንኳን ከነሱ ክርስትናው ከተመነጨበት ከእስራኤል ባህል አልወሰደችም። ከመጽሐፍ ቅዱሱ ግን ወስዳለች። እስራኤልም ከመጽሐፍ ቅዱስ ወስደዋል። እኛም ከመጽሐፍ ቅዱስ ይወሰድ ነዋል እና አሁን ለምሳሌ ያለባበሳችን ከምን ይገናኛል ብትይሉ ከምጭምታ ከመታዘዝ ከመታዘዝ በእግዚአብሔር ፊት ትሆቶ ሆኖ ከመቅረብ ጋር የተገናኘ ነው እና ዝም ብሎ ባህሉ እግዚአብሔር ራሱ እንደዚህ አይነት አለባበስ ስለሚያምረው አይደለም። ይሄን ያደረገልን ክርስቲያኖች የመጽሐፍ ቅዱስ ባህል ነው ስናምንል እግዚአብሔር እንዲህ አይነት አለባበስ ስለሚያምረው አይደለም። ልብስን ገላን አራቁቶ መሄድ ኃጢአት ነው የተከለከለን። ከዚያ ውጭ ግን ነባር ባህል እንዲሁ ሲለወጥ፣ አሁን ለምሳሌ እኛ ምን አሁን ባህል ያድጋል፣ ይለወጣል፣ ይሞታል የሚለው እንዲያው አንድ የሚያስቀኝ ታሪክ አለ እዚህ በአጼ ኃይለ ስላሴ ራስ ተፈሪ እየተባሉ ገና አጼ ሳይሆኑ አልጋ ወራሽ በነበሩበት ጊዜ ንግስት ዘውዲቱ ንግስት ሆነው እሳቸው አልጋ ወራሽ ሆነው ለመጀመሪያ አውሮፓ ሄዱ። የዛ ጊዜ ነው ይሄማ ባህላችን ሊለውጥ ነው ብሎ ሚኒስትሮች ምክር ቤት ተሰብስቧል። ጃንሆይ ጉዳይ አድርጎ እንዴት ሱሪና ኮት አደረጉ ተብሎ ማለት ነው። አሁን ይሄ እውነት ይመስላችኋል? ተእንግዲህ ከስልሳ ከሰባ ዓመት በፊት ማለት አሁን ተለውጧል ማለት ነው አለባበሳችን እንደዚህ አይነት ሱሪ አልነበረም ከሰባ ዓመት በፊት ምናልባት የዛ ጊዜ የተምረው የመጡ አንዳንድ ሰዎች ጀምረውት ይሆን እንደው እንጂ፣ በቤተ መንግስት ጀማሪው አፄ ኃይለስላሴ ስለነበሩ የምኒሊክ ወራሾች ሚኒስትሮች ቁጭ ብለው ሚኒስትሮች ምክር ቤት ይገርመኛል ሁልጊዜ እንዴ ሱሪና ኮት ይለብሳል ተብሎ ተሰብስቦ ያውቃል። ክርስቲያኑ ግን ይለወጣል ባህል። ቤተ ክርስቲያን ግን ያንን ጉዳዩ አይደለም። ምክንያቱም አካል ይሸፈን እንጂ ሳሪያን ሱፍ ሆነ ቦላሌ እንደዚህ ሆነ ቤሉ ሰፋ ጠበበ። ብቻ ግን ሃይማኖትን የሚያራክስና ወደ ሌላ የሃይማኖት መገለጫ የሚወስደውን ትቃወማለች፣ ሁልጊዜ ነው። በጣም ይቅርታ የምንጠይቀው ሌሎቻችሁ እግዚአብሔር ይባርካችሁ፣ መብርሃን ትቁምላችሁ፣ እንደየ እምነታችሁ እግዚአብሔር፣ ወደ ዋናው ነገር ላይ መልሶ ጸንቶ ያቆማችሁ። አንተን ብቻ እንቀበል ጌታዬ። እንግዲህ አቶ ዘበነ ምን መሰለ፣ የምትናገረው ነገር አስተካከል። መጀመሪያ ያነጋገር ያስታውቃል፣ ያስታውቃል። ሰው ምን መሰለ ግን ብዙ በመናገር ሳይሆን ይሄ የምትናገረው ነገር የሰው ነፍስ ያድናል ወይ? እምነት ምንድን ነው? ዳሩን ይፈውሳል ወይ? ከነገር እምነት ምንድን ነው? ክርስቲያን ምን ክርስቲያን የት የት ቸርች? መጽሐፍ ቅዱስ የማምን የት ቸርች እየሰማህ ነው? የት ቸርች ነው የምትሄደው? ኢየሱስ ያድናል፣ ኢየሱስ በሰማይ በምድር ጌታ ነው የሚል አትሰማም። ይሁን አንተ ልትሰማም ትሰማኛለህ። የት ቸርች ነው የምትሄደው? መምህር ዘበነ ከቸርቹ የት ቸርች ነው የምትሄደው? አሉ አንተ የዘላለም ሕይወት አግኝቻለሁ። ትሰማለህ፣ አትሰማም። ልብም ጆሮም እንዴት ታጣለህ? ስማ፣ እኔ ጠየከኝ ያልከኝ ድኛለሁ። አንተ የት ቸርች ነው የምትሄደው? የት ቸርች ነው የምትሄደው? አንተ ይሄ ነው ችግርህ። የት እንደምትሄድ እንኳን ማታቅ ማስተዋል የታጣበት ዘመን። ድንግልን ሰድቦ መላእክትን ንቆ ገነት ከኢየሱስ ጋር እገናኛለሁ። ቤተልሔም ብትሄድ ኢየሱስ ከድንግል ማርያም ጋር ነው። ቀራኒዎ ብትወጣ ከመስቀሉ ስር ድንግል ናት። ያኔ እማዬ እያለ ከእናቱ ጡት የለመነው ኢየሱስ ክርስቶስ በቀራኒዎ መስቀል ላይ አይኑን ወደ ሷን ያደረገው እናቴ ሆይ ነው ያለው። የት ነው ቤትህ? የት ነው ፍጻሜህ? ጾም አታቅ ጸሎት አታቅ ስግደት አታቅ የለህ? ወዴት እንኳን እንደምትቆም እማታቅ አንዲት ሃይማኖት እያለ በኤፌሶን አራት አምስት ላይ የት እንዳለህ እንኳን እማታቅ። ተሸፋፍኖ መዳን ተቀባብቶ መዳን የለም በኢየሱስ ስም። ጌታው ጌታው የሚለኝ ሁሉ መንግሥተ ሰማያት አይገባህም ይላል። የት ነው ያለኸው በምንድን የቈምከው የተፈወስ ይህ መስላል አልተፈወስክም። እንዳያዩ ተመልሰውም እንዳይድኑ ጀርባቸውን አጉጥ የተባለው የነብዩ ኢሳይያስ ትንቢት የደረሰብህ ነው። የወደከው ደከው ራስን መርምር። ወዴት ነው ያለው? ሃይማኖት አንዲት ናት። እግዚአብሔር የመሰረተው አንድ ሃይማኖት ነው። ዛሬ በፕሮቴስታንት ብቻ ሺህ ነው ያለው። ምዕራብ ዓለም እሺ፣ ቀድሞ ያስተማረው የለም። ኢትዮጵያን ግን ምን ሆናችሁ እምነት ለወጣችሁ? ምን ሆናችሁ ስጋዊ ሆናችሁ ዳሩ ግን የህዝቅኤል ትንቢት ደርሶባችኋል። ህዝቤ ለእፍኝ የግብስ ዱቄት ከዱኝ ይላል። ለመስማት እንኳን ጊዜ የላችሁም፣ ለማድመጥ እንኳ ጊዜ የላችሁም። የት ነው ያላችሁት? መርምሩ እስቲ። በምን ላይ ነው የቆማችሁት? እምነት እኮ የቲፎዞነት አይደለም። እንደ ማንቸስተር ዩናይትድ፣ እንደ አርሰናል፣ እንደ ባርሳና፣ እንደ ማድሪድ የቡድን ድጋፍ አይደለም እምነት ከእግዚአብሔር ጋር መገናኘት ነው። ገዳሙን ንቃችሁ፣ ኦርቶዶክስን ንቃችሁ መጥፋት አለበት ብላችሁ ከመላእክት ተጣልታችሁ፣ ከድንግል ማርያም ከእናቱ ተጣልታችሁ የት ነው መጨረሻው? አስተውሉ፣ ልብ በሉ። እግዚአብሔር ልቡን አይስጣችሁ፣ ከጨለማ አውጥቶ መንገዱን ያሳያችሁ። ጌታ ሆይ ጌታ ሆይ የሚለኝ ብቻ መንግስተ ሰማያት አይገባም። ጾሙ ጸልዩ፣ አትሳቱ። በምዕራብ ዓለም ተረት አትሳቱ። በአውሮፓም ተረት አትሳቱ። የእውነትም መንገድ ይዛችሁ ቁም ኦርቶዶክሳውያን። እናንተም ጽኑ እምነታችሁን ጠብቁ። የጠፉትን በቀናው መንገድ ይምራልን፣ እግዚአብሔር በረዴት አይልየን። ሀይ ኢቫን፣ እንዴት ነሽ? ሀይ ሰላም ነው። እንዴት ነህ? ማነው? አለው አለው ሰላም ነው። ተናለን እሺ፣ የዘንድሮን ቲክቶክ ዩቲዩብ አዋርድ። ዋው አሜዚንግ! በጣም ደስ የሚል ነው፣ የሚያምር ነው፣ በጣም የተመቸኝ። ደስ አይደለ? እና አሁን ይሄ የለብሽው ልብስ ምን ያህል ዋጋ ይሄ፣ አለባበሲ እ እንድናገር ተናገሪ። እሺ፣ አለባበሲ እንደምታየው እንግዲህ በጣም የሚያምር ነው። 3 ሚሊዮን ብር። 3 ሚሊዮን ብር? አዎ፣ 3 ሚሊዮን ሂጅ። ኧረ እዛ ሂጅ፣ ሂጅ። ሙትቷም

ሶስት ሚሊዮን ብር የወጣበት አለባበስ ምናልባት ለራቁትነት የተከፈለ ሶስት ሚሊዮን ብር ሊሆን ይችላል ብዬ ነው ማስበው። ምክንያቱም ይህን ክፋት ይህን አመፅ በአደባባይ ለማሳየት ከፍተኛ ብር መከፈል አለበት ብዬ ነው። ሰውን ሕይወት ሙሉ የሚያደርግ ኢየሱስ ክርስቶስ ነው። ባዶነትን ፋሽን አይሞላም። ሰው የውስጥ ባዶነቱን በአደባባይ አውጥቶ ማሳየት ጀምሯል።